እንኳን በደህና እግዚአብሔር አምላክ ሰላም ሰጥቶ ጤና ሰጥቶ መንገዱን ሁሉ ሰላም አድርጎ በደህና መጣችሁ በሉልኝ። በጣም ሞራላቸው ያንሳ አገልጋይ የሆነ ክልሉን እጅግ የምንወደው ነው ነው ትውልድ በጣም የምወደውና የሚያከብረው ነው። ምክንያቱም እግዚአብሔር ለዓላማ መርጦት ትውልድን ከመንፈሳዊ ሆነ ከማህበራዊ ችግር ካሉባቸው ተብታ ነጻ ለማውጣት እግዚአብሔር ተጠቅሞ አገልጋይ በመሆኑ ምክንያት እኛ ሁላችን እጅግ በጣም የምንወደውና እና የምናከብረው ነው። በሱ ደግሞ በፕሮግራሙም ምናልባት በመከታተል ያልተባረከ ሰው አለ ብዬ አላምንም። ተባርከናል የምትሉት ካላችሁ አንድ ጊዜ እግዚአብሔርን ስም አመስግኑ። ዛሬ ደግሞ ለዲላ ከተማ በተለይም በዙሪያ ላሉት ወጣቶች ይህንን የመልካም ወጣቶችን ፕሮግራም በተለይም የወጣቶችን ስብእና በማቁርበትና የወጣቶችን ችግር ለመፍታት የሚያስችል ትልቅ ፕሮግራም ለሚካሄደው መክፈቻ ዲላ ከተማ ነው ውብ የሆነችው።